አንተ የስላሴ አማኝ አይደለም በቃ ለአንተ እንደዚህ ነው የምናስረዳ ለአንተ አንድም ሶስትም ነው ብለን የምናምነው መቼ ጠየቅኩኝ ራስን ጠይቀህ ራስን መመለስ እሷል እኔ የጠየኩትን መመለስ ነው መልስ ማለት ስለዚህ ስንት አምላክ አለ ስለ አንድ አምላክ ነው ያለው አልክ ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸመሰችውም አንድም ሶስትም ናቸው ናቸው አምላኮች ናቸው አንድ አምላክ የሚስጥረ ስላሴ ስለማት ለጥቅስ ልጠቅስ ልችላለሁ፣ ግን ይሄ ሚስጥረ ስላሴ ነው። ለምን ካልከኝ፣ አንዴ ልናገር ወይ? ተናገር። አልጠየኩም። አንተ አሁን ራስን ጠይቀህ ራስህ ልታስረዳ ነው። በእሱ ሳይሆን በበለስ የምትችል ከሆነ ነው። ስንት አምላክ አለ ስልህ ጊዜ አንድ አምላክ ብለህ ነገርከኝ። ልክ እንዲሁ እንደመለስቃት፣ ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችው? እውነት ጥያቄ ነው። ጸነሰችው። እሱ ወልድን ነው እሱ የጸነሰች አልጠየቀም። እኔ እሱ ያን አንድ አምላክ አንድ አምላክ አለ ብለኸኛል። ያን አንድ አምላክ ጸንሰዋለች እንላለን ወይስ አንላ? ያን አንድ አምላክ ጸንሰዋለች ወይስ አልጸነሰች እንላለን እንጂ። በጣም ጥሩ። ከተጸነሰው አምላኮች ሌላ አምላክ የለም። አይደለም አንተ የሥላሴ አማኝ አይደለህም። እኛ አንድም ሶስትም ለምቆምና እባክህ ነው። አልጠየቀም። እኔ አልጠየቀም ያን አንድ አምላክ ተጸንሰዋለች ብለህ አሁን መለስክ። በጣም ጥሩ ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ ወይ? ስ ነው አብ በሰማይ አለ ያልተጸነሰ ሌላ አንድ አብ፣ ሌላስ ያልተጸነሰ ሌላ አለ? ይኸውልህ አሁን አንዴ የአንተ አስተምሮህ ነው እኮ እኛ አንድም ሶስትም ነው የምንለው ገብቷል፣ አይደለ? ያንተን እምነት እኮ አልጠየቅኩህም፣ እንደ መጽሐፍ ቅዱስ ያለውን ነው አሁን። እንደ መጽሐፍ ቅዱስ ስንት አምላክ ተጸንሷል ብዬ ስለዚህ አንድ አምላክ ተጸንሷል አልክ። ይቅርታ ላሻሽልህ፣ አምላካችን አንድም ሶስትም ነው። አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? እንደዚህ አንድም ሶስትም ነው ይላል መጽሐፍ ቅዱስ አምላክ ው? የትኛው ምዕራፍ ናብተ እግዚአብሔር ለአብርሃም እንደተገለጠለት ነው። እርሱ ማለት ነው። የምን እርሱ ወንድገ ሪያሊቲ አይደል የምንነጋገረው፣ ነው ወይስ የሆነ ሌላ ሌላ ነገር እንደኔ የሆነ መረዳት ከቻልክ ነው ይሄንን የምናገረው። የእናንተን መረዳት ማናውቀዋለን። እሱ ሳይሆን ጥያቄው አምላክ አንድም ሶስትም ነው ብሎ ልክ እንዲያስተማር እኮ ላነብልህ ነው። አንድም ሶስትምነታቸውን እንዴት እንደገለጹ ላሳይህ ነው። ገለጻቸውን ሳይሆን ቃል ነው። እኛ አይፈለግ ነው። ምክንያቱም መጽሐፍ ቅዱስም ሙሉ ስናነብ ጊዜ አምላክ አንድ ብቻ እንደሆነ ነው ያገኘ ነው እኛ ነገር ግን ክርስቲያኖች መጽሐፍ ቅዱስ ላይ የሌለ እምነት አላቸው። እሱም አምላክ አንድም ሶስትም ነው ብለው ያምናሉ። አምላክ አንድ ብቻ ያስተምር መጽሐፍ ቅዱስ ያየ ነውን የሚያፈርስ ነቢያቶች ከመጽሐፍ ቅዱስ ላይ አንድም ቦታ ላይ አይ አምላክ አንድ ሳይሆን አንድም ሶስትም ነው ብለው ልክ እንዲያስተማሩበት ልክ አንድ ነው ብለው በግልጽ እንደተናገሩ ማለት ነው። አሁን ይህ አንተ አሁን እኔ የምነግርህ ነገር ልታደምጠኝ ከሆነ ነው መናገር እንጂ የሆነ እንደዚህ ሌላ ሌላ ማረኛ ልታወራ ከሆነ አላወራም። ምክንያቱም አንደማመጥም። ይሄ ደግሞ ሃይማኖታዊ አንተም ሃይማኖት ነው እኔም ሃይማኖት ብለን ካመንን የምናወራው ነገር ሪያሊቲ መሆን አለበት። አሁን ወደ እርሱ ስመጣ አብርሃም የሚባል አባት አለን እኛ ጥቅሱን ነገር እንረዋክም። አን አንድም ሶስትም የሚል ቃል አለ ወይንስ የለም ነው ጥያቄ። መልስ አለ ብለን እና ከዚያ በኋላ ወደ ጥቅሱ እንሄዳለን፣ ከሌለ የለንበት

በመንበሪ በአድባር ዛፍ ተገለጠለት። አንድም ሶስትም ነው አምላክ የሚል ቃል በፍጹም የለም። እዚህ ጋር አንዱን ቀጥል አንብበው። አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው። ስለዚህ ሰዎች በፊቱ ቆመው አየ ባያቸውን ጊዜ ሊቀበላቸው ቆይ እንጂ አዳት አምላክ አንድም ዓይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ የሚል ቃል አለ። እዚህ ጋር እኮ እያነበብኩልህ እኮ ነው። አንድ አንድ ጠብቁ፣ ሳይሆን አምላክ አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው። አለ እኮ እያልኩ እኮ ነው። ላንብብልህ። ቆይ ተረጋጋ። በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ አለ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ ባህርያህን አትለፈኝ አለው ማለት ነው። አሁን ሶስት ሰዎች መጡ፣ አብርሃም ግን አንድ አድርጎ ጠራ። ለምን ቢሉ አንድነታቸውንና ሶስትነታቸውን ሲገልጽ ነው። እንደዚህ ነው የጠራው ማለት ነው። ይገባል ቤተ ክርስቲያን ትምህርት እንድታስተምረን ሳይሆን፣ አምላክ አንድም ሶስትም ነው የሚል ጥቅስ አለ? የመጽሐፍ መጽሐፍ ቅዱስ ላይ ነው ጥያቄ እኮ አላየም። አንድም ሶስትነታቸውን ሲገልጽላቸው አምላክ አንድም ሶስትም ነው የሚል ጥቅስ አላየም፣ የለም። እንደሱ ካልክማ እኮ እኛ ስሉስ ቅዱስ ብለን የምንጠራቸውን ስሉስ ቅዱስ ብሎ ነው እንጂ ያለ ስላሴ ብሎ እኮ የለም እኮ የለም። ስለዚህ የክርስትና እምነት መጽሐፍ ቅዱስ ላይ የለውም ማስረጃ፣ ስላሴ የሚልም የለም። እንደሱ አይደለም። አንተ እንደምታወራው ሳይሆን ይኸውልህ፣ እሺ፣ አንተ እንደ መንፈሳ አሁን ሃይማኖት ነህ ያለኸው፣ አንተ ስታወራ ማለት ነው፣ እንደ ሃይማኖት ስታወራ፣ እኔም አንተ ሃይማኖት እንደዚህ ነው መረዳ ልረዳ እችላለሁ። አሁን አንተ ብታወራኝ፣ እኔ ግን አሁን የማወራ ምንድነው የተቀመጠው ስለ አምላኬ አንድ አምላክ ብቻ ነኝ ብሎ አስቀምጧል። ያ ምንም የማያሻማ ገብተሃል፣ አይደለ ሁለት አይደለሁም ሶስት አይደለሁም። ቶልኛልሳይ አሳያለሁ። የት እያልክ ነው አለ? ስለ አምላኬ ስናገር የት ነው እያልክ? አምላኬ አለ አንድ ብቻ ነው እያለ ይናገራል። አዎ ማለት ስለአንተ ብመጣ እንደዚህ ነው የምረዳህ ስላልክ ነው። እኔ በዚህ ላይ የሚያሻማ ትምህርት የለኝም ነው እየነገርኩህ ያለሁት። ቃል በቃል የምናገረው አምላክ አንድ ብቻ ነኝ ብሎ እንደተናገረ አሳያለሁ። አምላክ አላህ ሱብሐነሁ ወተዓላ ቁል ሁወ አላሁ አሐድ ነበለ በረ በርካታ ቦታ ላይ ከአስራ ስድስትና ከዚያ በላይ ቦታ ላይ አምላክ አላህ ሱብሐነሁ ወተዓላ አንድ ብቻ እንደሆነ ይነግረናል። መጽሐፋችሁ ላይ አንድም ሦስትም የሚል የለም። ነገር ግን አንድ አምላክ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሦስት ምን ይላል? ሦስት አልከኝ። ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሦስት ብቻህን እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። በጣም ጥሩ። ብቻህን እውነተኛ አምላክ የተባለው ማን ነው? አብ ነው። አብ ብቻውን እውነተኛ አምላክ። መጽሐፍ ቅዱስ ላይ አንዱ አምላክ የተባለው ማን ነው? አብ። አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጼ ነው። አብ ወልድ አልጠየኩም እኔ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መጽሐፉ ላይ አብ ነው። ግን አብ ባለበት ደግሞ ወልድ መንፈስ ቅዱስም አለ። በጣም ጥሩ መጽሐፉ ላይ ምንድነው የሚለው አብ ነው። አንድ አምላክ ሉቃስ ያው ሁለት አውጣ። ሉቃስ ያው ሁለት አውጣ። አንድ አምላክ ማን ነው የሚለው መጽሐፍ ቅዱስ ላይ አብ ነው። የሚገርመው መጽሐፉ ላይ እንደዛ ነው የሚለው። አለ ወላሂ ክርስቲያኑስ ተመልከቱ። ግን እነሱ ወልድና መንፈስ ቅዱስ አብረው እንትን ናቸው ብለው ያምናሉ። ተመልከቱ፣ በጽሐፉ ሚለው ነው። እኔ እየጠየቀው ያለሁት መጽሐፉ ላይ አንድ አምላክ የሚለው ማንን ነው ስለው አብን ነው። አለቀ። መንፈስ ቅዱስና ወልድ ማን በላቸው። ምንም፣ እኔ እኮ ነገርኩህ እኮ አሁን አብን ቢለው ወልድና መንፈስ ቅዱስ በእነሱ ላይ አሉ። አሁን ምንድነው መሰለህ እኔ የምነግርህን እንደ ክርስቲያን ሆነህ ነው የምትረዳኝ። ገብቶሃል አይደለ? እናንተ ለመስመሳ የሆነ እዚህ ጋ መጣት መጽሐፉ ላይ ያለው ነው እሱ ነው። እናንተ ምንድትሰሙ ጥሪ ማደርግላቸው አንድ አሁን ላክ ብሎ እየገለጸ አንዱን አካል፣ እናንተ ግን ሶስቱ ካልሆኑ አይሆንም ብላችሁ እምቢ አላችሁ፣ ካዳቸው መጽሐፉ አስከአይለብስ አለ ላይ ምርዴን ነው ዮሐንስ ጋር እኔ ሌላ ስልኬል ነው አንተ ላይ ስለያዝኩት እዚህ ጋር በመጽሐፍ ቅዱስ እያ እንትን ነው ማነብል ማለት ነው። እና እኔና አብ አንድ ነን። አሁን በሰማይ ያለው አባቴ የሚለውን ነገር አንተ አብን እንደ ሌላ ነገር አምላክ አድርገ ወልድና አብን ልትነጥልበት የፈለግከው ነገር እንደ በዚህ መጽሐፍ ቅዱስ ከሆነ የምትከራከሩ አንተ የሆነ ጥቅስ ለማስረዳት ብለህ እንዲህ አስባችሁ እንዲህ አስባችሁ ብላችሁ ሰው ላይ እንትን አትበሉ። እኛ ጥያቄ እኔ ጥያቄ ብቻ ነው የጠይቁ። አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው አልኩ፣ አብ ነው አልከኝ። አይ ሌላም አለብህ አንተ። ከዛ ሄድክ ጥቅስ ፍለጋ ነገር ግን ልታወጥ አልቻልክም። ይሄ ነው። ከዚያ በኋላ እንዲህ ያስባችሁ፣ እንዲህ ያስባችሁ ብለህ አይደለም አንተ። የሆነ ጥቅስ አመጣ፣ የሆነ ጥቅስ አመጣ፣ በሰማይ ያለው አባት የሚለውን አመጣ። እኔ ደግሞ አብና ወልድ አብና ወልድ ደግሞ አንድ እንደሆኑ ቅድም ብልሃል እንጂ ኧረ እባክህ በሰማይ ያለው አባቴ የሚል ጥቅስ ነው ያላመጣው የማዳምጣው አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው መልስ አሁን ልድገመው ጥያቄ አንድ አምላክ ሶስቱ አካል ናቸው አይልም መጽሐፉ ላይ ሶስት አካል አንድ አምላክ የሚል የለም የት አለ አንተ አንድ አምላክ የሚል የት ነው የሚመጣው አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ስድስት አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ስድስት አንድ አምላክ ማን እንደሆነ ይናገራል አ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በጣም በርካታ ቦታ ላይ ዮሐንስ 17 ወልድ ወደ አብ እንደጸለየ የሚናገር ምዕራፍ ነው፣ እና በዛኛው ምዕራፍ አይሆንም። ቅድም ለጠላሁ ማለት የሚለው ማንን ነው? ተካሉ ላይ አብ ማለት አባት ማለት ነው ማለት ነው ብዬ አልጠየቅኩም። ረጎበዝም ራስን ጠይቀ ራሱ አትመልስ እንጂ፣ እኔ የጠየቅኩት እንዲተወውና እራሱን ጠይቆ ራሱ ይመልሳል። አብ ማለት ምን ማለት ነው ብዬ ብጠይቅ አብ ማለት ወልድ አባት ማለት ነው ትለኛለህ። አንዱ አምላክ የሚለው ማንን ነው? መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይላል? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ይላል፣ ወይንስ አብን ነው አንድ አምላክ የሚለው? አብ ወልድ መንፈስ ቅዱስ ነው አንድ አምላክ፣ እነዚህ ናቸው አንድ አምላክ? መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላለ ይኸውልህ ዮሐንስ አሁን ቅድም ነገር ያለዋ ዘፍጥረት 18 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። አንተ በተናገርከው መሰረት እየተናገርከውን ብቻ ነው የማስበጃ የምጠይቀው ከእራስህ እየፈጠርኩ አልጠየቀም። አለ የት ጋር ነው አሳየህ? እሺ ስማኝ አንድነታቸውና ሶስትነታቸውን ከአብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ? መጽሐፍ ቅዱስ ነው አንተ የፈለግከው እኮ አብ ወልድ መንፈስ ቅዱስ ሁላችንም አምላክ ነን የሚል ነው። ይሄ ደግሞ የሆነ ሌላ ነገር ነው የፈለግከው አንተ አሁን ሁኔታ ማለት ነው። አንተ የተናገርከውን ነው እኔ ማስረጃ ብቻ ነው የጠየቅኩት። እኔ አልፈለግኩም አንተ የተናገርከውን ማስረጃ ብቻ አስደግፍበት ብቻ ነው ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ወይ ያልኩ፣ አዎ አለ አልከኝ። ይህን ጥቅስ ብቻ ማሳየት አሳየው እንዴ! ዘፍጥረት አስራ ስምንትን እኮ አሳየው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ። እዚህ ላይ እግዚአብሔር ለአብርሃም ሲገለጥለት በአንድነትና በሶስትነቱ ነው የተገለጠለት። በፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ። አብ ወልድ መንፈስ ቅዱስ ማለት እነዚያ ሶስት ሰዎች ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ልክ ለምሳሌ እኔ ቃል በቃል ልንገርህ፣ አብ አንድ አምላክ እንደሆነ ይናገራል መጽሐፍ ቅዱስ። አንድ አምላክ አብ ነው የሚል ቃል በቃል እኔ ላሳይ ከፈለግህ አንተ። ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አታሳይኝም፣ የለም። የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም። የሚገርማቸው ከመጽሐፍ ቅዱስ ተቃራኒ ናቸው። ለምንድን ነው ያለለው? እየነገርኩህ እኮ ነው። የለም ዘፍጥረት አስራ ስምንት ቁጥር ሁለት ላይ ስታነባቸው ሶስት ሰዎች ወደ አብርሃም ሲመጡ አየ፣ አብርሃምም ተነስቶ ሰገደላቸው ይላል። ከዛ እግዚአብሔር ሆይ ብሎ እሱን ደግሞ የጠየቀው ምንድን ነው? ባለሟልነትን አግኝቼ ከሆነ አትለፈኝ ብሎ መጠየቅ፣ ሶስቱን አንድ አድርጎ መጥራት ማለት እኮ አንድነታቸውና ሶስትነታቸው መናገር እኮ ነው። እንደ የሆነ ሰፋ አርገህ ብታስበው መረስክ ደረስክ ይሄው ማስረጃ አለቀ አብ ነው አምላክ ካልክ ደግሞ ዮሐንስ አስር ላይ ደግሞ ምን ይላል መሰለ እኔና አብ አንድ ነን ይላል አስር ሰላሳ ላይ ስንት ናቸው ብዬ አልጠየኩም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ አልከኝ መጽሐፍ ቅዱስ ላይ አለ ወይ